አሜሪካንን ለሁለተኛ ጊዜ ለማስተዳደር አሸንፈው ስልጣን የያዙት በነጩ ቤተ መንግስታቸው ስራ ለመጀመር ከገቡበት ጊዜ አንስቶ የተለያዩ የስራ ማስፈጸሚያ ትዕዛዞችን በመፈረም የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም አቀፍ የመገናኛ ብዙሃን የፊት ገጽ አጀንዳ ሆነው ሰነባብተዋል። የአሜሪካንን ኢኮኖሚ ለማሳደግና ሀያልነቷን ለመመለስ በሚል በጀመሩት ስራና የታሪፍ ጭማሪ ጫና ከቅርብም ከሩቅም ካሉ ወዳጆቻቸው ጋር ያላቸውን ወዳጅነት አሻክረዋል። በታሪፍ ጭማሪ ውሳኔያቸው ግን የወዳጅ ሀገራቱን ምላሽና ዲፕሎማሲያዊ ግንኙነት መሻከሩን ያስተዋሉት ትራምፕ ውሳኔያቸውን ሲያሻሽሉና አዳዲስ የንግድ ስምምነቶችን ሲፈራረሙ ተስተውሏል። ዛሬ ረፋድ ላይ ደግሞ በሁለተኛው የፕሬዝደንትነት ዘመናቸው የመጀመሪያ የሆነውን ይፋዊ የስራ ጉብኝታቸውን ወደ ሳውዲ አረቢያ በማቅናት ጀምረዋል። ፕሬዚደንት ዶናልድ ትራምፕ ሳውዲ አረቢያ ሲደርሱም የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በሪያድ ተገኝተው አቀባበል አድርገውላቸዋል። ፕሬዚደንት ዶናልድ ትራምፕ ኳታርና የተባበሩት አረብ ኤምሬትን ለሶስት ቀናት ለመጎብኘት ባላቸው እቅድ መሰረት ነው ዛሬ ሳውዲ የገቡት። ይህ የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት ከሶስቱ ቁልፍ አጋሮች ጋር ያላቸውን ግንኙነት ለማጠንከርና ኃይላቸውን ለማሳየት ያግዛቸዋል ተብሏል። የትራምፕ ጉብኝት ለአሜሪካ ዋና ዋና የፋይናንሻል ኢንቨስትመንቶችን ለማግኘት በጋዛ የተኩስ አቁም ለማስፈን እንዲሁም የሳውዲ አረቢያ እስራኤል መደበኛ ንግግሮችን የተመለከቱ ዲፕሎማሲያዊ ግንኙነቶች ላይ ያተኩራሉ ተብሎ ይጠበቃል። ትራምፕ የመጀመሪያ የጉብኝታቸው ማረፊያ በሆነችው ሳውዲ አረቢያ በሚኖራቸው ቆይታም ከልዑል መሀመድ ቢን ሳልማን በአሜሪካ ኢንዱስትሪ ውስጥ አንድ ትሪሊዮን ዶላር ኢንቨስት ለማድረግ የሚያስችል ተስፋን ያገኛሉ ተብሎም ይጠበቃል። ይህ የኢንቨስትመንት ተስፋ ልዑሉ ቀደም ሲል የገቡት የ600 ቢሊዮን ዶላር የኢንቨስትመንት እቅድን ያካተተ እንደሆነም ተገልጿል። አሜሪካ ከትራምፕ ጉዞ በፊት ለተባበሩት አረብ ኤሚሬቶች ከ1.4 ቢሊዮን ዶላር በላይ የጦር መሳሪያ መሸጧዋን ያስታወቀች ሲሆን በኤአይ ችፕስ ማምረቻና ኢነርጂ ላይ ያሉ ኢንቨስትመንቶችን ጨምሮ በሁለቱ ሀገራት መካከል በርካታ ስምምነቶች በጉብኝቱ ይፋ ይደረጋሉ ተብሎም ይጠበቃል። በተጨማሪም ትራምፕ ለሳውዲ አረቢያ የትልልቅ የጦር መሳሪያ ሽያጭ ሊያደርጉ ይችላሉም ተብሏል። አሜሪካ ሳውዲ ኢንቨስትመንት ፎረም ላይ ንግግር ያደርጋሉ ተብለው የሚጠበቁት ትራምፕ በዚህ ሳምንት መጨረሻ ወደ ኳታርና የተባበሩት አረብ ኤምሬትስ ይጓዛሉ። ዘገባው የቢቢሲና አልጀዚራ ነው።